ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እንደምናላችሁ የለዙ ዜና ውጃችን ነው ጀምረዋል አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማራ ዜናዎችን ነግራችኋለሁ። አብራችሁን ቆዩ። የብልጽግና አገዛዝ ያቋቋመው ሀገራዊ ምክር ኮሚሽን በአማራ ክልል ላከናወኗቸው የአጀንዳ ማሰባሰብ በክልሉ የሚንቀሳቀስ ታጣቂ ቡድን አጀንዳ አስገብቷን ማለቱ ተከትሎ የፋኖ አመራሮች ምላሽ ሰጡ። በክልሉ ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በዝርዝር አዘጋጅተናል። ኢትዮጵያዊ ዶክተር ቴዎድሮስ አዳኖም በዓለም ተጽዕኖ ፈጣሪ ከሆኑ መቶ ሰዎች መካከል አንዱ ሆኖ ተመርጠዋል። ታይም መጽሔት ኢትዮጵያዊ ዶክተር ቴዎድሮስ አዳኖምን የ2025 የዓለማችን መቶ ተጽዕኖ ፈጣሪ ሰዎች ዝምዝርዝር ውስጥ ሲያካትታቸው ሲሆን ሌሎች የዓለማችን ታዋቂ መሪዎችም አብረው ተቀርበዋል። በዝርዝር እናያለን። ደቡብ ሱዳን ወደ ዳግም የእርስ በርስ ጦርነት እንዳትገባ የመንግስታት ድርጅት የጸጥታ ጥበቃ ምክር ቤት ጣልቃ እንዲገባ ጥሪ ቀርቧል። ይህን ጥሪ ያቀረበው ኃይል ደግሞ እዛው ደቡብ ሱዳን ውስጥ ያለ ኃይል ነው። እንዴት የሚለውን በዝርዝር እናያለን። የኤርትራ ተቃዋሚ ብርጌድ ናህመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እድል እንዳለው አስታውቋል። ኤርትራ የተቃውሞ እንቅስቃሴ ምርጌና አመዱ በአዲስ አበባ ከተማ የከፍተው ቢሮ በቀጣይ ወታደራዊ ማዕከሎች ሲያቋቁም ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግልም ገልጿል። ከዚህ በተጨማሪም ለሚያደርገው የትጥቅል ዝግጅት ከኤርትራ ወደ ኢትዮጵያ የሚገቡ የኤርትራ ተወላጆች በቅድሚያ ተመዝግበውም በኢትዮጵያ መንግስት ከላ እንደሚሰጣቸው ጭምር ውላለኝ ብሏል። በዝርዝር እናያለን። የእስራኤል ወታደሮች ጦርነቱ ቢያበቃም በጋዛ የጸጥታ ቅጥናዎች እንደሚቆዩ ተገልጿል። የእስራኤል መከላከያ ሚኒስቴር በጋዛ የሚያካሄደው ጦርነት ካበቃ በኋላም የአገሪቱ ወታደሮች ሰፊ ስፍራዎችን በመያዝ በአቋቋም ተዘስታ ቀጠናዎች እንደሚቆዩ ተናግረዋል። በዚህም ላይ ተጨማሪ አዘጋጅተናል። ከሁለት ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ ተጋርጦባታል ተባለች ጎረቤት ሀገር ሱዳን። በጦርነቱ የምታመሰው ሱዳን የእርስ በርስ ጦርነቱ ሶስተኛ ዓመቱን በጀመረበት በዚህ ወቅት ነው ሁለት አገር የመሆን አደጋ ከፊል ተጋርጦባታል የተባለው አስቀድማ ለሁለት የሆነችው ሱዳን አሁን ደግሞ ዋናው ሱዳን ሲገነጠሉም ሶስት ትሆናለች፣ የሚል ስጋት አለ ብሎን ቢቢሲ በዘገባው እንዴት የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። የብልጽግና አገዛዝ ያቋቋመው ሀገራዊ ምክክር ኮሚሽን በአማራ ክልል አከናወኑት የአጀንዳ ማሰባሰብ በክልሉ የሚንቀሳቀስ ታጣቂ ቡድን አጀንዳ አስገብተዋል ማለት ተከትሎ የፋኖ አመራሮች ግልጽ ምላሽ ሰጡም። በክልሉ ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል በጎንደር ከተማ ዙሪያ ውግሎ ውዛባና አምቦበር በተባሉ አካባቢዎች በተደረገ ውጊያ የአገዛዝ ወታደሮች ላይ የሞትና የአካል ጉዳት መድረሱን ለማወቅ ተችሏል። የጠገዴ ወረዳ ሰጋሎ ከተማ በፋኗሌጅ ቁጥጥር ስር መግባታ ሲታወቅ በደቡብ ጎንደር ዞን እብናት ወረዳ ቋሊሳ ከተማ መግቢያ ድርቋዜ ገብርኤል ደግሞ በተባለ አካባቢ ከፍተኛ ሰብዓዊ ጉዳት ያደረሰ የደፍጣ ጥቃት መፈጸሙን የፋኖ የመረጃ ምንጮች ተናግረዋል። በዚህ የደፈጣ ጥቃት 65 የአገዛዝ ወታደሮች ሲገደሉ 42 ቁስለኛ ሆነዋል ነው ሲል የአማራ ፋኖ አንድነት በጎንደር ያስታወቀው። በተመሳሳይ ከሰሞኑ ለተከታታይ ቀናት ከባድ ውጊያን ያስተናገደው የምዕራብ ጎንደር ቀጠና ቋራ ወረዳም በሙር ከተማ የነበረው የአገዛዝ ጦር ተደምሷል ሲልም ነው የአማራ ፋኖ አንድነት በጎንደር ያስታወቀው። በሙር ከተማ ከነበረው ውጊያ የተረፈው የአገዛዝ ጦር ወደ ገለጎ ከተማ ሲሸሽ 15 ወታደሮች ደግሞ በፋኖ ተማርከዋል ሲል አደረጃጀቱ በግልጽ አስታውቋል። በተመሳሳይ በምዕራብ ጎጃም ፍኖተ ሰላም ዙሪያም ሸምበቁማ የተባለ አካባቢ የነበረው የአገዛዙ ጦር ከፋኖ ነዋሪዎች ጥቃት ተከፍቶበት አካባቢ ለቆ መውጣቱን የፋኑ የመረጃ ምንጮች ተናግረዋል። በተያያዘም በትላንትና ዕለት በባህርዳር ከተማ ዙሪያም ጭስ አባይ ከተማ አገዛዙ በፈጸመው ጭፍጨፋ የሟቾች ቁጥር 11 መሮ ለማወቅ ተችሏል። በአገዛዙ ጦር በግፍ ከተገደሉት መካከል አምስቱ የአንድ ቤተሰብ አባላት መሆናቸውም ታውቋል። በአግታ ጭስ አባይ አካባቢ የግንድ ሎሚ፣ ንፋሻ፣ ወገርት፣ አግታና አንጋር የተባሉ ቦታዎች ላይ ሀያ አንድ ንጹሐን ሰዎች ተገድለዋል ሲሉ ነው የአካባቢ መረጃ ምንጮች የተናገሩትም ሟቾቹ በስራ ላይና በቤተ ክርስቲያን አገልግሎት ላይ የነበሩ ንጹሐን መሆናቸውም ታውቋል። በተያያዘም በዚህ ባህር ዳር ቀጠና ዙሪያም ዛሬ ከጠዋት ጀምሮ ተደጋጋሚ የድሮን ቅኝት እየተደረገ እንደሚገኝ ነዋሪዎች ተናግረዋል። የአማራ ፋኖ በጎጃም በተገደሉ ንጹሐን ላይ የተሰማውን ሀዘን በግልጽ ያሰማ ሲሆን ገዛዙ የሚፈጽማቸው ጭፍጨፋዎች ተጠናቅረው ቀጥለዋል። ይህንንም በትግላችን ሂደት ህዝባችን ለመጨፍጨፍ የመጣውን ኃይል ለማስወገድ አሁንም በቂ ምክንያት የሚሆንን ነው ብለዋል። በሌላ በኩል አገዛዙ ያቋቋመው አገራዊ ምክር ኮሚሽን በአማራ ክልል አከናወኑ አጀንዳ ማሰባሰብ በክልሉ የሚንቀሳቀስ ታጣቂ ቡድን አጀንዳ አስገብተዋል ማለት ተከትሎ የፋኖ አመራሮች ምላሽ ሰጥተዋል። የአማራ ፋኖ በጎጃም ሰብሳቢ ዘመነ ካሴ የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርያ የሚመራው ስብስብ ከአብይ አህመድ ጋር ተሰልፎም የአማራ ህዝብ ላይ ድምፅ በሌለው አደገኛ መሳሪያ በጭቃኔ መተኮስ ከጀመረ አንድ ዓመት አልፎታል። የአብይን መድፍና ድሮን መስፍን አሪያና ቡድኑ በጋራ ተሰልፈው የአማራ ህዝብ ለመፍጀትና ና የህልውና ትግሉን ለማኮላሸት ሌት ተቀን እየሰሩ ይገኛሉ ሲሉ ጎንጅለዋል። የኮሚሽን ኮሚሽነር መስፍን አሪያ ቡድኑን ከብርሃኑ ጁላ ሰራዊት እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበርሰካ እያለ ነው ሲሉ ነው የአማራ ፋኖ በጎጃም ሰብሳቢ ዘመነ ካሴ ያስታወቁትም በየቀኑ በህዝባችን ደም የሚታጠብ የአማራ መሬት ላይ ቆመው አላልተወከልንም እንዳትሉ አጀንዳ ሰበሰብን፣ የአማራ ክልል ሰላም ነው ወዘተ ሲሉ ላስተዋለ ሰው የአማራ ህዝብ የጥላቶቹ ብዛት፣ የጥላቻቸው ጥልቀት እያለ መገረምም መቆጣቱም አይቀርም ያለው ዘመነ ካሴም እነዚህ ሰዎች ነገ ታሪክ በአዲስ አበባ ችሎት ፊት ከነብርሃኑ ጁላ እኩል የሚጠሉበትን እኩል የሚጠየቁበትን ፍትሕ ይጋቱታል ሲሉም ተናግረዋል። ዘመነ አክሎም በእነዚህ የጥፋት ኮሚሽነሮች ስህተት ለአንድ ሴኮንድ እንኳን የሚንገጫገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ብሏል። አይናችሁ ያየ የአማራ ህዝብ ያሸንፋል ያሉ ዘመነ ካሴ ያኔ በህዝብና ፍትሕ ፊት እናቆማችኋለን ብሏል። በተመሳሳይ የአደራጅት የፖለቲካ ዘርፍ ኃላፊ አስረስ ማረ ዳምጤ ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገል አይደለም ማለት ነው ብለዋል። በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደው አቋምም ከህዝብ የተደበቀ አይደለም የምናምንበትና ለህዝብ ቢጠቅማል የምንለውም በአደባባይ እንናገራለን። የተናገርነውን በተግባር እናድርገዋለን። ይህም የትውልዳችን ባህል እናደርጋለን በማለት ኮሚሽኑ ያወጣውን ዘገባ እንደማይመለከታቸው ገልጿል። የምክር ኮሚሽን ኮሚሽነር ነን የሚሉ ሰዎች ዋና ግባቸውና ተልኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዚዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለአለም አቀፍ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማናጠብ ናቸው ያለው አስረስ ማረም በአሁኑ ላይ የንጹህ አንጨፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክር በሚባል ካባ የሚፈጥረው ብሔራዊ መግባባት እንደሌለም ገና ከጥንሱ እናውቃለን በማለት ተናግረዋል። በመሆኑም የአብይ አህመድ የፖለቲካ ኃይሎች ሊቀመንበር ለሆነ መስፈናሪያም ሆነ ሌሎች ግለሰቦች ለአማራ የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም ሲል የአማራ ፋኖ ጎጃም አስታውቋል። በተመሳሳይ በኮሚሽን በኩል የተነገረው አጀንዳ ስጡኝ ጉዳይ የማያውቀው መሆኑን የአማራ ፋኖ አንድነት በጎንደርም አስታውቋል። የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ኃላፊ ዮሐንስ ንጉሱም ራሱን የምክር ኮሚሽን ብሎ የሚጠራው አካል በአማራ የታጠቁ ኃይሎች አጀንዳቸውን ሰጥተውናል ሲል ተናግሯል። ሆኖም ግን የአማራ ፋኖ አንድነት በጎንደር ጉዳዩን የማያውቀ መሆኑን ያሳስባል ሲል ነው የተናገረው። የአካል የፋሽስቶ አብይ አህመድ ወንጀል አለባብሶ የአገዛዙን እድሜ ለማራዘም ተለዋጭ የብልጽግና የማጎናበዣ ቡድን መሆኑን ስለተገነዘብን ከዚህ ቡድን ጋር ምንም አይነት ግንኙነት ያልፈጸምን መሆኑን እንዲሁም የመታያገ አጀንዳችን ለብልጽግናው በሞግዚትነት አድር ያልሰጠን መሆኑን እናሳውቃለን ሲል ነው የአማራ ፋኖ አንድነት በጎንደር ያስታውቀው። በተመሳሳይ የአማራ ፋኖ በወሎም የተአማራና ፋኖ በሸዋ ለምክክር ኮሚሽኑ ያስገቡት አጀንዳ እንደሌለና በኮሚሽኑ በኩል በክልሉ የታጠቀ ቡድን አጀንዳ አስገብቷል መባሉ አደረጃጅቶችን የሚመለከት እንዳልሆነ ኢትዮ ኒውስ ከአመራሮቹ ተረድታለች። በትላንትና ዕለት ከአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳ ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ መግለጻቸው የሚታወስ ሲሆን አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብለው ከሚዲያ ያለቀረበላቸው ጥያቄ ማንነቱን መግለጽ የምንችለው ነው ቡድኑ ፈቃድ ሲሰጠን ብቻ ነው። ሀገራቸውን መዘግባችን ይታወሳል። የኤርትራ ተቃዋሚ ብርጌድና አህመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽፈት ቤትነት የመጠቀም እቅድ እንዳለው አስታወቀ። የኤርትራው የተቃውሞ እንቅስቃሴ ብርጌድና አህመዱ በአዲስ አበባ ከተማ የከፍቶ ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽፈት ቤት ሆኖ እንደሚያገለግል ለቢቢሲ ተናግሯል። የተቃውሞ እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማቲያዊ ማዕከሎች ሊኖሩት እንደሚችልም ጭምር ወቁል ብሏል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢስ ተናግረዋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀምረው ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱን የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ ብርጌድና አመዱ አመራሮቹ የቢሮውን መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴው ከፊት ሆነው ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱም ተበታትኖ ለቆየው የብርጌድና አመዱ እንቅስቃሴ አንድ መገናኛ ማዕከል ነው ይላሉ። የጽህፈት ቤቱን መከፈት የተገለጸው ብርጌድና አመዱ ከሌላው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ ም ኤርትራውያን የተገኙበት ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድና አመዱ የዲፕሎማሲክ ፍላላፊ ናቸው የተባሉት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩ ለቢቢሲ ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነም ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ይላሉ። ቢቢሲ ያነጋግራቸው ሁለት የብርጌድና አመዱ እንቅስቃሴ አስተባባሪዎች ሊያደርጉት ላሰቡት የትግል መሰረት የሚሆነው አካባቢ የትኛውም እንደሚሆን በግልጽ ከመናገር ተቆ ቆጥበዋል ከአስተባባሪዎቹ አንዱ የሆኑት አቶ በየነ ግን ከኢትዮጵያ የምንሳ የትትግል እንቅስቃሴ ማድረግ እቅድ ይኖር እንደሆነ ለቀረብላችሁ ጥያቄ በኢትዮጵያ መደባ ወይም ዘመቻ ካምፓይን አደረጃጀትና ና ወታደራዊ እንዲሁም ዲፕሎማሲያዊ ማከላት ሊቋቋሙ ይችላሉ የሚል ምላሽ ሰጥተዋል። ብርጌድና አመዱ የትትግል ለመጀመር አባሎቻቸውን በመመዝገብና መደራጀት ላይ ነው እንደሆነ የሚናገሩት አመራሩም ፈቃድ ሲመጣም ወዲያውኑ ወደ ተባልነው ቦታ እንድንሄድ ወታደራዊ ማካከሉ የሚያዝ መሪዎች እያዘጋጀ እንገኛለን ብለዋል። ይህ ፈቃድ የሚመጣው ከየትኛው አካል እንደሆነ ግን በግልጽ አላብራረውም። የብርጌድና አምዱ እንቅስቃሴ አመራሮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውንም በግልጽ ተናግረዋል። ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ የማካሄድ ጉዳይ ነው ብለዋል። ስለዚህም ወታደራዊ እንቅስቃሴ የሚባሉ ለብቻ የሚታይ አይደለም ሲሉ በምንም አይነት መልኩ የእንቅስቃሴው ዓላማ ከኢትዮጵያ መንግስት እንዳስረዱ ጠቅሰዋል። አስተባባሪው ከኢትዮጵያ ወታደራዊ አመራሮች ጋር ንግግር ተደርገው እንደሆነ ለቀረበላቸው ጥያቄ ይህንን ጉዳይ ለመከታተል የተሰየመ ወታደራዊ ክንፍ አመራሮች ምራ መሆናቸውን ገልጸው መቶ መቶ አለ ወይም የለም ብዬ ልናገር አልችልም ብለዋል። ብርጌድና አመዱ በኢትዮጵያ እያደረገ ያለው እንቅስቃሴ በሌሎች ሀገራት ካለው የተለየ መሆኑን የሚያነሱት አቶ በየንም ለዚህም ሦስት ምክንያቶችን ጠቅሳሉ። አስተባባሪው ኢትዮጵያ በተለይም ከአፍሪካ ህብረት መቀመጫነቷ ጋር ተያይዞ ያላትን የዲፕሎማሲ ማዕከልነት በምክንያት የሚጠቀስ አንዱ ምክንያታቸው ነው። ኢትዮጵያና ኤርትራን በኢኮኖሚና ጸጥታ ቅርበት ያላቸው ተጎራባሽ ሀገራት መሆናቸውን እንዲሁም በሀገሪቱ ውስጥ ከ300 በላይ ኤርትራውያን መኖራቸውን ብርጌድና አመዱ በተለየ መልኩ እንቅስቃሴ እንዲያደርግ ምክንያት ሁኑታል ሲሉ ምክንያታቸውን ጠቅሰዋል። አቶ በየነ ሦስተኛው ዓላማ በምዕራባውያን ሀገራት የተፈጠረው ትግላቸውን ወደ ሀገሩ አካባቢ ማንቀሳቀስ ነው ይላሉ። ወደ ጎረቤት ሀገራት በማምጣት ለለውጥ እንቅስቃሴዎች ህዝቡም ጠርቶ ሊሰማ በሚችልበት ጎረቤት መፍጠር ነው ይላሉ። በኢትዮጵያ ስንል በሰመራ በመቀለ ወይም ሆመራ በተለያዩ አካባቢዎች በመቅረብ ትግሉን ማስፋት ነው ይላሉ። የብርጌድና አመዱ በኢትዮጵያ መገኘት በኤርትራና በአፍሪካ ቀንድ የሚፈጠሩ ለውጦችን በቅርበት ለመከታተል እንደሚጠቅምም ያክላሉ። እንቅስቃሴው በአዲስ አበባ ጽፈት ቤቱን የመክፈቱን አንድ ምክንያትም ይህ ነው ብለዋል። ባህሩ በአዲስ አበባ የሚገኘው የኤርትራ ኤምባሲን በምትካት በኢትዮጵያ የሚገኙ ኤርትራውያን ስደተኞችን የሚመለከቱ ጉዳዮችን ማከናወን ሌላኛው የቢሮ ተግባር እንደሆነ እወቁል ይለዋል። ይህን በተመለከተ ከኢትዮጵያ መንግስት አካላት ጋር ንግግር መደረጉን ያነስቶ አቶ በየነም የብርጌድና አመዱ አባል የሆኑ ስደተኞች መለያ ወረቀት ወይም አይድ እንዲሰጣቸው የተመዘገቡበት ቁጥር እንዲኖራቸውና ዋስትናቸው እንዲሟላ ከኢትዮጵያ መንግስት ጋር ውይይት አድርገናል ብሏል። ለእንቅስቃሴው አባላት እንዲሰጥ ንግግር የተደረገበት የመለያ ወረቀት የብርጌድና አመዱ አባል የሆነ ኤርትራዊ ታስሮ ወደ ኤርትራ እንዳይወሰድ የሚረዳ እንደሆነ ከኢትዮጵያ መንግስት ጋር ስምነት ተፈጽመናል ብለዋል ስለዚህም ማንኛውም ከኤርትራ በስደት የመጣና እየተካሄደ ያለውን ትግል ደጋፊ የስደት ህይወቴ አሳጥራሉ የሚል ዜጋ መጀመሪያ ብርጌድ ንሐመዱ የአባልነት ካርድ ያገኛል ከዛም በኢትዮጵያ የደህንነት ዋስትና እንዲኖረ ይደረጋል ሲሉ ከኢትዮጵያ መንግስት ባለስልጣናት ጋር ተደርጓል ያሉትን ንግግር ጠቅሰዋል ብርጌድና አመዱ ከኢትዮጵያ መንግስት ጋር ሁኜ በትጥቅም ሆነ በሌሎች መንገዶች የኢሳያስ አፈወርቂ አስተራር እንዲያከተማ አደርጋለሁ ቢልም ኢሳያስ አፈወርቂ በኩሉ በተለያዩ የአገር ውስጥ በተለያዩ የኢትዮጵያ ክፍል የሚንቀሳቀሱ ወታደራዊ ኃይሎችን ይደግፋሉ በሚል ከኢትዮጵያ መንግስት በኩል ክስ ይቀርብባቸዋል። ኢትዮጵያዊ ዶክተር ቴዎድሮስ አዳኖም የዓለማችን መቶ ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ ተካተዋል። ታይም መጽሔት ኢትዮጵያዊ ዶክተር ቴዎድሮስ አዳኖምን የ2025 የዓለማችን ተጽዕኖ ፈጣሪ ሰዎች መካከል አንዱ ብሏቸዋል። የዓለም ጤና ድርጅት ዋና ዳይሬክተር ሆነው እየሰሩ የሚገኙት ዶክተር ቴዎድሮስ አዳኖም የ2025 የታይም መጽሔት የዓለማችን መቶ ተጽዕኖ ፈጣሪ ሰዎች ዝርዝር መካከል አንዱ ሆነዋል። ዶክተር ቴዎድሮስ አዳኖም ይህን አስመልክተው በማኅበራዊ ትስስር ገጻቸው ባሰፈሩ ጽሑፍ በዝርዝር ውስጥ መካተቴ ጤና ለሁሉም የሚለውን ዓላማ ለማሳካት ቀንከሌት በከተማ በገጠር እንዲሁም ግጭቶች በሚካሄድባቸው አካባቢ ስራቸውን ለሚሰሩ የሙያ አጋሮች እውቅና የሚሰጥ ነው ሲሉ አስታውቋል። ዶክተር ቴዎድሮስ አዳኖም የዓለም አቀፉን የጤና ገጽታ የቀየረ ባለ ራዕይ መሪ፣ በሳይንስ ላይ የተመሰረተ ውሳኔን ለመስጠት ያላሰለሰ ድጋፍ የሚያደርግ ሲሉም በመጽሔቱ ላይ ስለ ዶክተር ቴዎድሮስ አዳኑ ምስክርነታቸውን ያሰፈሩና ፈንጣጣ ከዓለማችን እንዲጠፋ ከፍተኛ አበርክቶ ያደረጉት ኢፒዲሚዮሎጂስቱ ፕሮፌሰር ላሪ በራሪቲያን ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕን፣ ኤለን መስክን፣ የእንግሊዙ ጠቅላይ ሚኒስትር ኬርስታመርን በመጽሔቱ የአመቱ መቶ ተጽዕኖ ፈጣሪዎች ዝርዝር ውስጥ የተካተቱት መካከል ናቸው ሲል ቢቢሲ ዘግቧል። ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት እንዳትገባ የመንግስታት ድርጅት የጸጥታው ጥበቃ ምክር ቤት ጣልቃ እንዲገባ እዛው የሚገኘው አንድ የተባበሩት መንግስታት ድርጅት ባለስልጣን ተማጸነ። ፕሬዚዳንት ሳልቫ ኪርና ምክትላቸው ሬክማቻር መካከል የተፈጠረው መካረር ጎራ ለይቶ የተሰለፉ ኃይላትን ወደ ቀጥተኛ ወታደራዊ ግጭት ማስገባቱ አሳሳቢ ሆኖ ቀጥሏል። በደቡብ ሱዳን የተባበሩት መንግስታት ድርጅት ልዩ ልኡክ ኒኮላስ ሐይሶም ለጸጥታው ጥበቃ ምክር ቤት እንዳሉት ምክትል ፕሬዚዳንት ሬክማቻር በቁጥጥር ስር መዋላቸውን ተከትሎ እየወጡ ያሉ አስተኛ መረጃዎችና የጥላቻ ንግሮች ፖለቲካዊ ቀውስን በማባባስ ቀውስ ሊፈጥሩ እንደሚችሉ ስጋት አለኝ ብለዋል። ችግሩ በፍጥነት በቁጥጥር ስር ካልዋለ ለ400 ሺህ ሰዎች ክልፈት ምክንያት የሆነውና ና ከጎርጎረሳውያኑ 2013-2016 የቆየው የእርስ በርስ ጦርነት ዳግም ሊቀሰቀስ እንደሚችል ነው ልዩ ልዑኩ ያስጠነቀቁትም። በደቡብ ሱዳን ሀያ ሺህ ያህል የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል የተሰማራ ሲሆን፣ የጸጥታው ጥበቃ ምክር ቤት ስልጣኑን ተጠቅሞ ዳግም ቀውስ ሊቀሰቀስ ከጫፍ የደረሰውን ፖለቲካ ውጥረት እንዲረግብ ጥሪ ቀርቦለታል። በደቡብ ሱዳን ያለው ፖለቲካዊ ውጥረት የጎረቤት ሀገራትን ጭምር ያሳሰበ ሲሆን አንዳንዶች እጃቸውን ከማስገባት ወደኋላ አላሉም ተብሏል። የእስራኤል ወታደሮች ጦርነቱ ቢያበቃም በጋዛ የጸጥታው ቀጠና እንዲቆዩ መወሰኑ ታወቀ። የእስራኤል መከላከያ ሚኒስቴር በጋዛ የሚካሄደውን ጦርነት ካበቃ በኋላ የአገሪቱ ወታደሮች ሰፊ ስፍራዎችን በማያዝ በአቋቋሙት የጸጥታ ቀጠናዎች ይቆያሉ ብለዋል። ሚኒስትሩ እስራኤል ካትስ ቀጠናዎቹ እስራኤላውያን ከማንኛውም ጊዜ ወይም ዘላቂ ጥቃት ለመከላከል እንደ ደጀን እንዲገለገሉ ተናግረዋል። አክለውም እስራኤል ዳግም በጋዛ የምትወስደውን ወታደራዊ እርምጃ አጠናክራ ቀጠለች ከሶስት ሳምንታት ወዲህ በቁጥጥር ስር የገባው የፍልስጤም ግዛት አስር በመቶ ጨምሯል ሲሉ ተናግሯል። የመከላከያ ሚኒስትሩ ሐማስ ታጋቾች እንዲለቅ ግፊት ለማድረግ በጋዛ ላይ የተጣለውን የሰብዊ እርዳታ እገዳ እንዲቀጥል ተናግሯል። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ማንኛውም ሰብዊ እርዳታ እንዳይገባ ያስቀመጠችው እገዳ አስከፊ መዘዞች እንደሚኖሩት አስጠንቅቋል። ረብ ሁለት ድንበር የለሹ የሐኪሞች ቡድን የእስራኤል የሰብዊ እርዳታ እገዳ ያስከትለውን ተጽዕኖ በመግለጽ ጋዛ የፍልስጤማውያንና ለእርዳታ የመጡ ሰዎች ሁሉም የጅምላ መቃብር ሆናለች ብሏል። ጋዛ የሚገኘው የበጎ አድራጎት ድርጅት የአደጋ ጊዜ አስተባባሪ አማንዴ ባዞሪል ጋዛ ውስጥ በጠቅላላው ህዝብ ላይ የደረሰው ጉድመትና መፈናቀል በየደቂቃው እያየን ነው ብለዋል። በሐማስ የሚመራ ጤና ሚኒስቴርም ጦርነቱ ዳግም ከጀመረበት መጋቢት 18 አንስቶም በጋዛ ከ1600 በላይ ሰዎች መሞታቸውን አስታውቀዋል። ከሁለት ዓመታት የእርስ በርስ ጦርነት በኋላም ዳግም ለሁለት የመከፈል አደጋ በሱዳን ተደቅኖ አልተባለም። በጦርነት የምታመሰው ሱዳን የእርስ በርስ ጦርነቱ ሶስተኛ ዓመቱ በጀመረበት በዚህ ወቅት ሁለት ሀገር የመሆን አደጋ እንደገና ተጋርጾባታል ተብሏል። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስት ስልጣኑን ለማጠናከር እየጣረ ባለበት በዚህ ጊዜ ተቀናቃኝ ፈጥሮናሽ ኃይል ትይዩ መንግስት መመስረቱን ይፋ አድርጓል። ይህም ለሁለት ዓመታት በእርስ በስ ጦርነት ውስጥ የታመሰችው ሱዳን ዳግም ለሁለት በመከፈል ስጋት ውስጥ ከጥቷታል። የአገሪቱ ጦር በአሬስፍ ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥሮ ራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክረዋል። አርስፍ መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት ያደርጋል። እውቅናውን የጦር መሳሪያ ገበያ ላይ ለመሳተፍም የሚረዳ ይሆንለታል ተብሏል። ቢቢሲ በዘገባ የአገሪቱ ጦርናም አሬሴፍ መሳሪያዎች ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ እና ኤሚሬትስ እና ሩሲያ ባሉ ሀገራት ላይ ጥገኛ ሆነዋል ይላል። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑም የተኩስ አቁም ስምነት በቅርቡ ይደረሳል ተብሎ አይጠበቅም ይላል ቢቢሲ በዘገበው በጦርነቱ የታመሰው ሱዳን የእርስ በርስ ጦርነት ሶስተኛ ዓመቱን በጀመረበት በዚህ ወቅት ሁለት ሀገር የመሆን አደጋ ከፊቷ ትጋርጡባታል። የፈጥራሽ ኃይሉና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትዩ መንግስት መመስረታቸውን አውጇል። አሬሴፍና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንት በፊት ናይሮቢ ላይ ከተፈራረም በኋላ ሀገራቱ ለሁለት ትከፍላለች የሚለውን ስጋታቸው ጨምሮባቸዋል። ትዩ መንግስት በፖርት ሱዳን የሚገኘውና በአገር ጦር የሚመራው መንግስት የሚገዳደር ነው። ተንታኞች እንደሚሉት አሬሴፍ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደ ደግ በሚል እውቅናውን ይፈልገዋል ብሏል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውሞ የሱዳን አንድነት እንደሚደግፍ ገልጸዋል። አርሴፍ በማዕከላዊ ሱዳን በሚገኙት በጄዜራ በሴናርና በካርቱም ተከታታይ ኪሳራ ደርሶበታል። የአገሪቱ ጦር ማዕከል ሱዳን መልሶ መያዙን ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋት ተፈጥሯል ይላል ቢቢሲ የዘገበው። ድጋፉን ለማግኘት የሚደረግ ፉክክር የሱዳን ጦር ሰራዊትና ፈጥሮ ራሽ ኃይሉ ራሳቸው ለማጠናከር በርካታ የታጣቂ ቡድን መመልመልን ይዘዋል። በዚህም የተነሳ የታጠቁ ቡድኖች በሁለቱም በኩል የእርስ በርስ ጦርነቱ ተሳትፏቸውን ቀጥሏል ነው የሚለው። ከዚህም ባለፈ ሌሎች ሀያላን ሀገራት እጃቸውን ማስገባትና በቀጠናውም ሀያል ለመሆን የሚጥሩ አናሳ ሀገራትም አሁንም ተሳትፏቸውን ጨምረዋል ተብሏል። የተወዳችና የተከበራቸው የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።